የብርቱካን ታሪክ ትላንት እሁድን በኢቤስ ሲቀርብ የብዙ ሰው ልብ ነበር የሰበረው። ፕሮግራሙ ሲጀምር እድሜያቸው ከ18 ዓመት በታች ያለ ባይት ክልክል ነው ይላል። ግን የቱንም ያህል እድሜ ቢኖር የብርቱካን ታሪክ ከመሮ በላይ ነው። በጣም ታሳዝናለች። ልብ ይሰብራል። እሷና ሌሎች እህቶቿ አብሮ የነበሩት በሙሉ እነሱስ የት ይሆኑ? ለታሪክ የተረፈች ነፍስ ብርቱካን ትውልዷና እድገቷ ሰናአን ወረዳ ነው። ለቤተሰቦቿ የመጀመሪያ ልጅ ስትሆን አባቷ በስደት ከቤት እንደወጣ አልተመለሰም። እናቴ በወሊድ ምክንያት ሞተችው ብላለች። ለቤት የመጀመሪያ ልጅ ናት። እድገታቸው አያታቸው ጋር ነው። ብርቱካን እድሜዋ ስምንት እስከሚሆን ድረስ አያቷ ጋ ነው ያደገችው። አያቴ በጣም ተቸገረች እና እኔን ለሰው መስጠት ፈልጋ ለሰው ታፈላልጋለች። ሁለት ልጆች ያሉት ሰውዬ ጋ ገባሁኝ አንድ ወንድ አንድ ሴት ነው ያላቸው። እድሜ ስምንት ቢሆንም አቅም የፈቀደውን ሙያ ትልመድ በማለት የተለያዩ ስራዎችን ሰራ ነበር። በትምህርቴ ጎበዝ ተማሪ ነ ትላለች ብርቱካን። ለልጆቹ የበዓል እንኳን ሰርፕራይዝ ሲሰጥ፣ እኔ ግን የባለቤቷን ማለትም የአሰሬ ልብስ ቆራርጣ ጥፋ ነበር የምትሰጠኝ። ማለትም በሲንጀር እንኳን አይሰፋም በመርፌ ነበር የምትሰፋው። ሆኖም ግን የልጅነት አእምሮ ያን ሁሉ ሲሉ ጎበዝ ተማሪ ሆና ተክታት ማር ነበር። በልጅ አይምሮዬ የተቀመጠው እንደ ልጅ የአሰሪዎች ልጆች ልብስና ጫማ ሲገዛ ለእኔ ግን ምንም አይደረግልኝም። የባለቤቷን ልብስ ለእኔ ልክ እንዲሆን ይደረግና ይቀደዳል። ጫማ ደግሞ ልጆቹ ይጣሉትም ማለት ነው። ሆኖም ግን የደረጃ ተማሪ ስለነበርኩኝ በዚህ ሁኔታ ስምንተኛ ክፍል ደረስኩ። ከስምንት በኋላ እድሜም እየጎረመሰ መጣ፣ ትምህርቱም እየጠነከረ መጣ የቤቱም ስራ በዛው ልክ እምሰራው እየጨመረ ይመጣል። ግን አልበገርም ነበረ የቤቱን ስራ ትምህርቴንም ጎን ለጎን አሲዳለሁ። ሀያ አራት ሰዓት በሚባል ደረጃ በጣም ቢዚ ነበርኩ። ስራ እሰራለሁ፣ ትምህርቴንም አጠና አለው። በዚህ ሁኔታ እያለው ነበር የዩኒቨርሲቲ መግቢያ ፈተና የተፈተንኩት ሶስት መቶ ዘጠና ሁለት አምጥቼ በጥሩ ውጤት ወደ ዩኒቨርሲቲ ገባው ነው ጥሩ ውጤት ስለነበረኝ ትላለች ብርቱካን። የመረጥኩትን ፊልድ ነበር የተሰጠኝ፣ እሱም ፋርማሲ ነበረ። የአንደኛ ዓመት ተማሪ ያለሁኝ ነበረ። ትምህርት ቤቱ ይረዳን ነበር፣ የእስክሪብቶ የደብተር የአንዳው ትችልን ነበር። ይህም ጥሩ ውጤት ነበር የነበረኝ። በዚህ ሁኔታ ያለን ደስ ማይን ነገር ተፈጠረ። ግቢ ውስጥ ረብሻ ተነሳ። ያኔ የሁለተኛ ዓመት ተማሪ ነበር። ሶስት ሰዓት ከላይብራሪ ስንመጣ ነበረ ተኩስ ከውጭም ከውስጥ የሚተኮሳል። ጎንበስ በሉ፣ ተኙ፣ ተቀመጡ ይሉናል። እኛ ግራ በገባው ስሜት እንደ ባብ የተሳብን ኑ፣ በዚህ ኑ፣ ወደዚህ በሚሉን ወደ ውጭ ወጣን። ረብሻው በጣም እየከፋ ነው፣ ስለዚህ ማምለጥ አለባችሁ ራሳችሁን አደጋ ላይ እንዳትጥሏለን። የለበሰው ልብስ ኖርማል ልብስ ነው። ሁላችንም ተያይዘን እሱ ወዳለበት ገባን። ይዞን ወደ ጫካ ገቡ። መጀመሪያ ልብሳቸው ኖርማል ልብስ ነበር ትላለች ብርቱካን። ከዛም ወደ ጫካው እየተቃረብን ስንሄድ የለበሱትን ልብስ እያወለቁ የውስጥ ያደረጉት ብረት የለበሱ ነገር ናቸው። ኮፍያቸውንም ሲያወልቁ ፀጉራቸው በጣም የቆመ በጣም የሚጨንቅ ሆነ። መንገዱ ረዘመብን። ጫካው ያልቅም እማይደርስ የለም ደረስን። ምንም ቤት የሌለበት ለጥ ያለ ሜዳ፣ አረንጓዴ ቦታ ላይ አወረዱን። የፈለግናችሁ እናስጠጥቃችሁ ነው። ለእሱ ደግሞ መሰልጠን አለባችሁ። ስልጠና ትወስዳላችሁ፣ ትማራላችሁ። ምንም ቃል መተንፈስ የለባችሁም ብለው አስጠነቀቁን። እየቆየን ስንሄድ በጣም ተራብ። በጣም የደረቀ ዳቦ ይጥሉልናል። ራብ አይደለም፣ አማራጭ የለም። ለሰው ልጅ በማይመጥን ደረጃ ዳቦውን ይጥሉልናል። አንስተን እንበላለን። ውሃም ይጠማናል። ወራጅ ውሃ እንፈልጋለን በልብሳችን እየነከርን ከልብሳችን እየጨመቀን እንጠጣለን። በዚህ ሁኔታ አንድ አመት ከስድስት ወር ቆየን። ከዛም አንዱ ተነሳና ምሽናችንን ጨርሰናል ማድረግ ያለብንን እናደርግ፣ ልንጠብቃቸው የነበረ ጊዜ ይህን ያህል ጊዜ ነበር ማድረግ ያለብንን እንጀመር ይባባል አሉ አለች ብርቱካን። እሱም እኛ ልብሳችንን አስፈለቁና፣ ሁላችንንም እኔ አምስተኛ ሁኜ በየተራ በየተራ እየተፈራረቁ ጥቃት አደረሱብኝ። ለሰው ልጅ የማይገባ ለእንስሳ እንኳን እንደዚህ ማድረግ የሚከብደ ሁሉ በእኛ ላይ ተደረገ። እኔ ራሴን ከሳትኩበት ስነቃ ጓደኛዬ ከጎኔ አካል ጎዶሎ ሆና አገኟት። እኔም ማህፀኔ በፌሮ ተወቅተዋል፣ ቅንጭላቴ ተከፍለዋል፣ ፊት አካባቢ ተሞነጫትቷል። ሆኖም ግን ከስድስት ቀን በኋላ ከፌንት ስነቃ ነው ጓደኛ እንደዛ ሆና ያገኘዋት። እኔ ሙሉ አካል አለኝ፣ እሷ ሙሉ አካል በዛ ሁኔታ ውስጡና የለበስኩትን ልብስ የለበስኩትን ቁምጣ ሲቀር ሁሉንም ለሷ አልብሼ ሰውነቷ እንደሚሆን እንደሚሆን አድርጌ እሷን እየጎተትኩኝ ከዛ ለመውጣት ሞከርኩኝ። ግማሽ ሬሳ ግማሻችን አካለ ጎደሎ ሆነ። እኔና ጓደኛ ተያይዘን ጫካውን ለማቋረጥ ሞከርን። ሰው አገኘ፣ እሷን ወሰዷት። እኔ በእንደዛ ሁኔታ እያለው እማላቀው ሀገር በማላቀው ጫካ ምን ላድርግ? ብቻ የሆነ ከተማ ላይ ደረስኩና አንድ ሰው አገኘ። እባክህ የዩኒቨርሲቲ ተማሪ ነኝ፣ ልብሴን ሌባ ሰርቆ ነው ልብስ ግዛለኝ ስለው አንድ ልብስ ገዛለኝ። ያንን ልብስ ለብሼ ወደ ዩኒቨርሲቲ ወሰደኝ። ቀጥታ ዳይሬክተሩ ጋር ነበር የገባሁት። ዳይሬክተሩም የሆነው ሁሉ ሰማና ማድረግ ያለበትን ለማድረግ ወደ ሕክምና ወሰደኝ። ሕክምና ቦታ አጸዱልኝ፣ መደረግ ያለበት ተደረገ። ስድስት ቀማለ ብዙ ነው በጣም ረዥም ጊዜ ሲተቆየው ኢንፌክሽን ፈጥሮ ነበረ። የሚችሉትን አደረጉ፣ ከአቅማቸው በላይ ሆነ። ከዛም ያለኝ አማራጭ ከግቢ ፊት ለፊት ቁጭ ብዬ መለመን ነበረ። በራሳቸው መኪና ይዘው መጡና አዲስ አበባ አስቀመጡኝ። እኔ ቤተ ክርስቲያን ሄድኩኝ። ማርያም ቤተ ክርስቲያን ቁጭ ብዬ እየለመንኩኝ አንዲት እህት ተጠግታ ብር ሰጠችኝ፣ ሁኔታዬንም ጠይቀችኝ። አዋራኋት፣ ወደ ጤና ጣቢያ ወሰደችኝ። እርጉዝ ስለነበርኩ የምጥ መርፌ ሰጥተው ተከላከልኩኝ። ምን አባቴ ላድርግ? በጣም ራበኝ፣ በጣም ተቸገርኩ። ምን ላጥባው ለልጁም በዛ ሁኔታ ላይ እያለሁ ነበር። ማዘር ትሬዛ ጋር ሄድኩኝ ትላለች ብርቱካን። ማዘር ትሬዛን እንዳደረሽ አርገኝ አልኳት። ምን ላርግ ምን ልሁን ስላት፣ እሷም እንደናት ተቀበለችኝ። እምባይን እያበሰች ከጎኔ ሆኗ የምትችለውን እያደረገች የማትችለውን ደግሞ ሪፈር እየተደረገ መድኃኒት፣ ለኔም ለልጄም ሁሉም ነገር አደረገችልኝ። ከጎዳና ላይ ወጣ፣ ቤት ተከራዩልኝ። ዛሬ ላይ ይርበኛል። የምወስደው መድኃኒት በጣም ብዙ ነው። መርፌም መድኃኒትም አለኝ። ድርቆሽ እንጀራ አርሳለሁኝ። ለልጄም ፈትፍቻ ጎርሰዋለሁ፣ እኔም እሱን እጠቀማለሁ። በጣም እራባለሁ፣ እታመማለሁ። ልጄም ህመምተኛ ነው። በዚህ ሁኔታ ውስጥ ነው ያለው ትላለች ብርቱካን። ከብዙ የዳነሽ ነፍስ ፈጣሪ ለታሪክ ያስቀመጣት፣ ከግፍ የተረፈች ነፍስ ፈጣሪ በተአምር ያስቀመጣት። እናንተ ውድ ኢትዮጵያኖች ባካችሁ የምችሉትን ትንሽ ትልቅ ሳትሉ የምትችሉትን አድርጉላት። ኢቢኤስ ያደረገላት የትምህርት እድል አመቻችቶላታል፣ ጤኗን የምትመረመርበትን ለእሷም ለልጇም የአንድ ዓመት የቤት ክራይ ከፍሎ ያስፔዛም የስድስቶ ሰጧታል። ብርቱካን በዚህ በጣም ደስ ተሰኝታለች። ለታሪክ ያብቃኝ ሰው ሁኜ እናንተ ጋር መጥቼ የደረስኩበትን ለማሳየት ያብቃኝ፣ ከግብ ደርሼ ድጋሚ እመጣለሁ ብላለች። አላህ በእንደዚህ አይነት ስቆቃ ያለፈችን ንብስ ሁሉ ፈረጃዋን ቅርብ ያርግላት።